ከመጡ ጥያቄዎች አንደኛው ጥያቄ የአክስቴ ልጅ ነበረች በጣም እንዋደድና እንከባበር ነበር። በስተመጨረሻ ታመመች። ስትታመም ሩቃ ይደረግላት ተብላ ሩቃ ቤት እንደሄደች ቁርአን ሲቀራባት የአክስትሽ ልጅ ከልይት ናት ያደረገችብሽ እሷ አስድግማብሽ ነው አለ ጅን። ከዛም በኋላ እኔና እሷ መካከል ያለው ጉዳይ ሻከረ። በዚህ ጉዳይ ላይ ምን ተለናለህ ነው። ኢንሻአላህ ያው ከላይ በቀራ ነውና፣ ቅርአት አሴሕሩ ናቂዱ ሚን ነዋቅድ አልኢስላሚ አልዓሽራ። ከአስሩ ነዋቅድ አልኢስላም ውስጥ አንዱ ድግምት መተት ሟርት ማድረግ አንዱ ነው። ይህንን በተመለከተ የምናገረው ምንድነው እሁለት ቦታ ላይ የሚያርፍ መልእክት ነው አንደኛ ቀሪ፣ ሩቃውን የሚያደርገው፣ ሁለተኛ ጅኑ ሲናገር የሰሙ ሰዎች ከሚያወሩት አንፃር፣ ወይንም ደግሞ የሚቀበሉ ሰዎች ሁለቱ ላይ ነው ማጠነጠነው። ምን ምን እንደሆነ ታውቃላችሁ። ጅን እኮ እንደው አንተ የምትቀራው አንተ የምትቀራው ወንድም በጣም ስለሚገርመኝ ነው ብዙ ሦስት አራት አምስት ስድስት ጥያቄ ይመጣል። የዚህ አይነት ጥያቄ ማለት ነው። ሩቃ የሚቀራ በደህና ስርዓቱን ጠብቆ ሸሪአውን ጠብቆ የሚቀር አለ። በምንም አይነት መልኩ ከሸሪአ ጋር የማይገናኙ ሰዎች ደግሞ አሉ። አቂዳቸው ጥያቄ ምልክት ውስጥ ይገባ። እነዚህ እነዛን ያሰድዋቸዋል። ይህንን ስራ ስሩ ብለን አዝዠም አመላክቸም አላቀም ግን በዚህ ላይ የተሰማሩ አያሌ ጠንቋይ ጠንቋይ የሚሰራቸው ሰዎች አሉ። ጠንቋይ ጠንቋይ የሚሰራቸው ማለት ነው። እጅን ጋር ምን ብሉ ሰው ልክ አለው እኮ። ለሁ ሑዱድ ወሰናለው ልክ አለው እንደ አንተ ጋኔል ጎታች እኮ አይደለህ። በሷ ላይ መጥቶ እንድታወራው እሱ በሷ ላይ መጥቶ የተለያየ ነገር ልታዋራው ለምን ልክ አለው። አምር ቢል ማዕሩፍ ነህይ አንል ሙንከር አድር።

የሰሐራዎች አስማተኞች መጀመሪያ ስራቸው እ ሰዎችን መበታተን እኮ ነው። ከማ ቃለ ተዓላ ፈየተዓለሙን ምንሁማ ማ ዩፈሪቁነ ብህ በይነ አልመርእ ወዘውጅህ። አላህ በተከበረ ቁርአኑ ምንድን ነው ያለው? ይማራሉ አለ ባልና ሚስትን የሚለያዩበትን ነገር ይማራሉ አለ ለመለያየት። ይሄ ነው ቁርአን ያስቀመጠው። ይሄ ነው ሸይጣን ሆኖ ኸይር ይሰራልህ መልካም ይሰራል። እውነትን ይናገርልሃል። እውነት ያስተላልፍልሃል። ራሱ ማዕሲያ ላይ እኮ ነው ያለው፣ ወንጀል ላይ ነው ያለው። ይሄንን የሚሰማ ምን ዓይነት ጭንቅላት ያለህ አንተ? ምን ዓይነት አእምሮ ነው የምትጠይቀው? ሰውዬ ላ ሐውለ ወላ ቁወተ ኢላ ቢላህ። መጀመርያ ተዓለሙ አልዓቂዳ ሓዱን ተማሩ፣ ሸሪዓ ተማሩ። ግንብ የሚገነባ እንኳ ግንበኝነት ተምሮ ነው አንተዬ ቤት አናፂ

እንደው ትልቅ የገባው አይደለም መላ አቂዳ ያሸተተ ሰው ባልተረጋገጠ ባለቤቱ ኢቅራር ባላደረገበት ባላየው ነገር የጅን ወሬ ይዞ አያወራም። አላህ ሱብሓነ ወተዓላ ምን ይላል? ያ አዩሀል ለዚነ አመኑ እጅተኒቡ ከሲረን ሚነ ዞኒ ኢነ በዕደ ዞኒ እፍር። አላህ ሱብሓነ ወተዓላ ከልክሏል። ጥርጣሬ በወንድምና በእህት ላይ አይገባም። በጣም ብዙ ጊዜ ተፈተነንበታል። እኛ መስጂድ ነስር ምናምን እንደዚህ አይነት እየተነሳ ሴቶች መካከል ነው ደግሞ ብዛት የሚንከራተተው ይሄ ነገር። አቂዳ እየቀራችሁ ነው። ጅን ተናገረ እከሌና ያደረገው ያደረገው ብሎ ምልክቱን ተናግሮ ቢገኝ እንኳ ያንን ሰው እያንጠራጠረ አይቻልም። እጉበኑ ስር ነው የቀበረችው ተባለ ወይ ሆነ እበሩ ስር ቀብረዋለች ተባለ፣ ሲቆፈር ተገኘ፣ እሷናት ያደረገችው ግን አናም

ለምን የሚመጡት በምንድን ነው? በኩፍር ተሰርቶባቸው እኮ በመተት ነው የሚመጡት። ሲመጡ ስለእነዚህ እነዚ እነዚ አካላቱ ሸያጢኖች ናቸው። እና ምን አይነት ግንዛቤ እያላችሁ ነው? ምናልባት ለምን ትይዛለህ ሰው ሰበቡን ብትጠይቀው፣ ለምን እንደዚህ ታደርጋለህ? ይህ ሐራም ይሆንብሃል እኮ ትለህ ከዛ ውጭ ግን ሰዎችን የሚያጣላ የሚያባላ ሰው ሚስት ላይ ሂደ ብትቀረ አንተ ማነ ያደረገብሽ ምንድን ነው እንተና ኖርጀነው ብትል ባልና ሚስት ታጣላ ነው እ አንተ ራሱ አጋዥ እየሆንክም ላ ሐውለ ወላ ቁወተ ኢላ ቢላህ አላሁመ ኢና ነዑዙ ቢከ ሚን ሚስሊ ሃሊሂ ያአላህ አንተ ጠብቀን። ከባድ ነው ይሄ ኃጢአት ነው፣ ወንጀል ነው። ይሄ ቀሪ የሚነገራቸው ሰዎች አስቀሪም ሁን አንቺ የምትቀራብሽም ሁኚ የምታስቀራ የምትታስቀራ አባትም ሁን አቦትም ሁን አክስትም ሁኚ፣ ይሄንን ወሬ ይዛችሁ ተቀብላችሁ አታራሙ፣ አታሰራጩ፣ አታጣሉ። እህትና እህት ያክስትና ክስት እንድታጣላላችሁ በዚህ ይህ እኮ መሠረት የለውም፣ መሰረት የለውም። የጅን ወሬ ነው። የጅን ወሬ ነው የጅን ወሬ አይያዝም ውጣ ያአዱ ወላ ኡክሩጅነ ከዋሌም ነው የሚባለው ጅን ፍርድ ቤት ጅን ሸሪአ ፍርድ ቤት ቆሞ በጅን ምስክርነት አንተ ታገባለህ እንዴ እማይሆን ወሬ ለምን እማይሰራ ሥራ ለምን ሠራላችሁ እንድታወሩታላችሁ ይሄ ሸያጢኖች ናቸው ብዙዎቹ ከፈራዎች ናቸው የእነዚህም እስላማቸው ሙስሊም ኸዲጃ ነኝ ብትል እንኳ ጅኒቱ እኔማ፣ ዑመር ነኝ ቢልህ እንኳ ኻሊድ ነኝ፣ እኔ እኮ ሰግዳለሁ ቢልህ፣ አዴጋ ውስጥ ነው ያለው ኢስላሙ። እማ ካፊሩ ወእማ ፋሲቁን እንዶ አቀለል ሓሉ ይሄ ነው የሚሆነው። በተለያየ ነገር ቢመጣ እንጂ አለበለዚያ ከኋላ ግፊቱ ማን ነው? ዝላይ እንዲወድቅ ያደረገው ተደርጎለት፣ እየተገበረለት ወይ አለቃው ልኮት ነው ወይ ራሱ እየተገበረለት ነው የገባው። ስለዚህ ከባድ ነው እንደዚህ አይነት ጥያቄዎችን

ይልቀቅ በቃ ይሄ ፋሲቅ አይደል እንዴ አደገኛ እኮ ነው ሻያጢን እኮ ናቸው ሻያጢን እንደዚህ አይደረግም ማንኛውም ሰው አታውሉ አላህም ፍሩ በጥርጣሬ ሰውን ኩፍር ላይ እየከተታቸው ነው እወቁ አሁንም እደግመዋለሁ እደግመዋለሁ ምን አይነት አባባል ነው ከላይ ቀርተናል ቅራአታችን ላይ ቅራአታችን ላይ በቀራነው መልኩ አለ ቅራአታችን ላይ ስንቀራ አሲሕሩ ናቅዱ ሚነዋቂዲል ኢስላም ለዚህም ነው ኢማም እብኑ ባዝ ራሂመሁላህ አሳሒሩ ካፊሩን አላ ልቀውል ራጅሕ ሀታ ሳር ይገደላል። ሳር ይገደላል። እንደ አደገኛ እኮ ነው። እራሱ የሚያደርግም ኮነ የሚያስደርገውም እያመነበት ነው፣ ሽርቅ ውስጥ እየገባ ነው። እስለምናው ነው አደጋ ውስጥ የሚገባው። ስለዚህ እንደዛ አይነት ሰዎች ናቸው እያላችሁ ነው፣ በተዘዋሪ በማታውቁት ባላያችሁ ባልሰማችሁት የጅን ወሬ ይዛችሁ አላህን ፍሩ አላህን ፍሩ፣ አላህን ፍሩ፣ አላህን ፍሩ። ከባድ ይሄ ሑክምዬ ነው ሑክም ነው እየሰጣችሁ ያላችሁ። ዝሙት እንኳ ራሱ እኮ እዚና ላይ ታቃላችሁ። አራት ምስክር ካላመጣህ ገብተው አልጋ ላይ ሲንከባለሉ ብታያቸው እንኳ አትናገር። አንተ ብቻህን ከሆነ ያየሃቸው ሁለት ሁናችሁም ብታዩ ሦስት ሁናችሁ እንደ መርፌና እንደ ክር ተጣብቀው ብታያቸው እንኳ ዝሙት ሠሩ ብለህ አታወራም። አራተኛ ምስክር እስካላገኘህ ድረስ ትገረፋለህ ራስህ አራተኛ ምስክር ካላመጣ አራት ካልሆናችሁ። ዑመር ኢብኑ ኸጣብ ረዲየላሁ ተዓላ አንሁ አራት ሰዎች መጡ። ዝሙት ሰጥቷል ከሌና ከሌ። ሦስቱ አዎ ብለው በትክክል መሰከሩ። አራተኛው አይ እኔ እንኳ እስከዚህ ደረጃ አላየኋቸውም፣ ማለት እስከዚህ ደረጃ ሲያደርጉ አላየኋቸውም ሲል፣ ሦስቱ እንዲገረፉ። ለዚህ ነው አራት ምስክር ተፈ ተገኝቶበት እስካሁን ሓድ የተቋቋመበት የለም ያለው ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ ይሄ ከባድ ሁክም ይነው አይደል? ጥንቃቄ ሰው ክብር ላይ ነዋ፣ ሰው ክብር ላይ ነው። ሰው ዝሙት ሰርቷል ተብሎ ውጭ ላይ እኮ ሊወራ እኮ ነው። ዝም አይነብ ያይ አልጋቤ ገብተው ብርድ ልብሱ ሲንቀሳቀስ ብታይ፣ እጎንህ ብታይ ራሱ አይቻለሁ አይባልም። በቃ ዝም ነው። ለምን ምስክር ከሌለ ራስ ትገረፋታለህ። እየህ ጥንቃቄ እያደረጉ እኮ ነው ሰዎቹ በየቀ ቢያደርጉም እንደ አይኔ አይነህ እያየ ሁለት ምኑ ሶስት ብታይ አይወራም የሰው ስም ማጥፋት ስለሆነ ሸሪአ ጥንቃቄ አለው። እስከዚህ ድረስ መረጋገጥ አለበት። ይህንኛውም ሑክምዬ ነው። አራት ምስክር አምጣ ባትባል እንኳ ያልታወቀ ያልታየ ነገር ላይ ግን ገብተህ ያችኛ የተውህት እያደረገች አድርጋባት ነው እከሌ አድርጎበት ነው እንትና አድርጋባት ነው እከሌ እንትና አድርጎባት ነው እንደዚህ ብለታወራለ የጅን ወሬ ይዘ ለሁሉ እኔ ምን አይነት ኢድራክ እንዳላችሁ ምን አይነት ጭንቅላት እንዳላችሁ እኔ እንጃ፣ ምን አይነት ሸክም እንደምትሸከሙ ማለት ነው። በተለይ አቂዳ ሰው ሆነ ከሆነ አንድ አደጋ ውስጥ ነው። ቶብ ወተራጃ ኢላላህ ጀለ ወዓላ ወደ አላህ ተመለስ፣ ተመለሽ፣ ተመለሱ፣ ተመለሱ። አቂዳችሁ ራሱ ችግር ውስጥ ነው የሚገባባችሁ፣ ተመለሱ። አላህም ፍሩ፣ አላህም ፍሩ። ሰው ክብር ላይ እንደዝም አትሸጋገሩ፣ አትረማመዱ። ሰው ላይ በሽርክም ረሚያ አታድርጉ። በኩፍር ኩፍር ኮነ ይሄ ሽርክ እኮ ነው እያየህ እየቀራ ሲሕርን ሽርክ ነው እያልክ ሽርክ ሲሕርን ሽርክ ነው ኩፍር ነው እያልክ እከሌ አድርጎታል እንደት እላለህ? ባላ ኖር ይጅኑሪ ይዘህ ሰውን እንዴት ረምይት አድርጋላችሁ ቢሽርክ ወል ኩፍር። ምን አይነት አቅል ነው ያላችሁ? ምን አይነት እድራክ ነው ያላችሁ? ላይላህ እና ለላህ አቂዳ የቀራ ሰው አቂዳ የቀሩት ይሄንን ይላሉ። አቂዳ አቂዳ ቁጭ ብሎ አቂዳ ኪታቡት ተውሒድ ቀርቻለሁ ይሄን ቀሪው ይሄንን የሚል ከሆነ ቀሪው ራሱ ወደ ጋኔል ጎታችነት እየተቀየረ ነው። ተናገር ያለው በተደጋገም ይሄ ሶስተኛ ነው አራተኛ ሶስተኛ ነው አራተኛ እንደዛ አይነት ጥያቄ ሲመጣ ስለሰማ ሆኖ ብዙዎቹ ውስጥ ማለት ነው። እዙ ነስር ላይ ሲያስቸግሩ ነበር። በጣም ብዙ እንደዛ አይነት እንትን እየተባለ አይቻልም፣ አይቻልም ተባላችኋል። እከሌትናት ያደረገችብኝ ብለሽ እንዶ ብትጠራጠሪ እንኳ ጥርጣሬ ነው እነ ባዕድ ወዘን እፍ